ይህ ከመስኪድ የሚወጣው ድምፅ ማለት ነው ከልጅነት ጀምሮ የምሰማው ድምፅ ነውና ይሄኛው ፓወር አለ እኔ የእስልምና እምነት ተከታይ አይደለሁም ግን ይህንን ድምፅ በጣም ነው የሚመቸኝ ልምዱን አላውቅም እኔ ሙስሊሞች በጣም ነው የምወዳቸው አለባበሳቸው ስርዓታቸው መልካቸው ጨዋነታቸው በእውነት አሰላሙ አለይኩም ወረሕመቱላሂ ወበረካቱ ውድ ቻናላችን ቤተሰቦች እንዴት ናችሁልኝ ዛሬ በአዲስ ቪዲዮ መጥቻለሁ ለዛሬ ጀላቸው የመጣሁት ቪዲዮ እንግዲህ ክርስቲያን ወገኖቻችን በቁርዓን ተማርኳሉ እንዲሁም ስለ እስልምና እየመሰከሩ ይገኛሉ። እሱም ቪዲዮ ወደ እናንተ የማጋራ ነው የሚሆነው። ሌሎችም ምርጥና አስተማሪ ቪዲዮች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ ላይክ እንድታደረጉ ጋብዛሉ ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚ ቻናል አዲስ ከሆናችሁ ሰብስክራብ ማድረግ አይረሳ። የደውል መለከቷን ይጫኑ። በቀጥታ ወደ ቪዲዮ ተንቀስ ያርክ እንደ ውዱዕ ስናደርግ እንደ ሌሎቹ የአምልኮ አይነቶች መረጋጋት አለብን። በተጨማሪም በምስሉ ላይ እንዳያችሁት አይነት ተግባርን መጠንቀቅ አለብን። ምክንያቱም ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ሰውን አዛ ከሚያደርግ የትኛውም አይነት ተግባር እንድንከለከል ነግረውናል። ሰሉ ዐለ ነብይ ሰለላሁ አይ የሚያጋጥሙኝን ሰዎች ቁጭ ነው ያደረገው፣ ወላሂ በተለይ ይሄ ፊታቸውን ሲታጠቡ ምናምን ካላሉ የሆነ ውዱ ያደረጉ የማይመስላቸው በጣም ሰዎች አሉ፣ እና ብቻቸውን ሲሆኑ እንደፈለጉ እንደዛ ቢያደርጉ ይትሰኪ ግን ከአጠገባቸው ሌላን ሰውን በዚህን ያልክ መረብሽ በጣም አዛ ነው፣ የሆነ ደስ አይልም። በቃ ውሃ እየረጫጩ አጠገቤ ሰዋን ላይ ለእሱ ኬራ የሰጣቸው ምናምን ደስ አይልም በጣም እና ሌላ ሙስሊም ወንድማችን ደግሞ አዛ ማድረግ ይህ ልክ አይደለም። ውዱ ማድረግም ኢባዳ ነው። ኢባዳን ደግሞ ተረጋግቶ ማድረግ እጅግ በጣም የተወደደ ተግባር እንደሆነ ነቢያቱ ሶለላሁ ዐለይሂ ወሰለም ተናግረዋል። እና ሰዎችን አዛ እናድርግ፣ ከቻለን መስጊድ ውዱ ከማድረግ ይልቅ ቤት ውዱ ማድረጉ በጣም ይመረጣል። ውዱ አድርገን ወደ መስጊድ በምንሄድበት ሰዓት እያንዳንዱ እርምጃችን ሀሰናት ስለሆነ ማለት ነው። ካልሆነ ግን እንደው መስጂድም ሄደን ውዱ ስናደርግ ሰውን አዛ በማያደርግ መልኩ ቢሆን

የእኚህ ሰውዬ ተወኩል እጅግ በጣም ነው፣ ደስ የሚለው ሀቅ ነው። ብዙ ነገር በዱንያ ሀጃ እንጠመዳለን እንጨንቃለን፣ ምናምን ለአላህ መንገድ ነው። በቃ ለአላህ ምንም አይሳ ነው። ሀብታም የሆነ ጌታ ነው። ምድሩ ሁሉ የአላህ ነው እና ሀብታም የሆነ ጌታ ነው። ያለን አላህን መጠየቅ ነው። አፍያ ከሆነ አፍያ፣ ገንዘብ ከሆነ ሪዝቅ ከሆነ ሪዝቅ፣ የሚያስፈልገን እያንዳንዱን ጉዳዮች ለአላህ መንገድ ነው። እኛ በተቃራኒው አድርገናል። ለአላህ አይደለም የምንነግረው በቃ የሆነ ዞሮ ለሚያሾማጥጥብን ሰው ምናምን መቸገራችን ሊሆን ይችላል። ጥሩ ሁኔታ ላይ ካልሆንን እሱን እንነገራለን። ያው አንዳንድ ጥሩ ያልሆነ ሰው ከሆነ ዞሮ እኛ ላይ ጭራሽ ሊያሾምርብን ይችላል። ነገር ግን ለሰው መቸገራችን ሊሆን ይችላል፣ ማጣታችን ሊሆን ይችላል። ለሰው ሳይሆን ለአላህ የምንነግረው ከሆነ በመጀመሪያ ለአላህ ስንነግረው ያ ስሜት ከውስጣችን መጨነቅ መደበር ይወጣል። ሁለተኛ አላህ ሱብሃነ ወተዓላ ጋር ነው መፍትሄ ያለውና፣ ለአላህ መንገድ ነው ያስጨነቀንን ያሳሰበንን ጉዳይ በጠቅላላ ከልብ ተወክል ኖሮ ለአላህ ልንነግረው ይገባል ብዬ አስባለሁ። ቁርአን ለምንከፈትሽ ብሎ አባረረኛ አለችኝ። ዝምታዬን ስትመለከት አብዲ ያባረረኛ አለቀይ እኮ ሙስሊም ነው በዛ ላይም ሰላቱን የሚሰግድ ስትል ግን ያን ግራ አገባኝ። አንዲት እህቴ ከስራ ከቡቲክ ስራ ተባራ የተባረረችበት ምክንያት ስጠይቃት፣ ለምን በስፒከር ቁርአን ከፈትሽ? ቁርአን እኮ አያሻሽጥ የሚያሻሽጠው ሙዚቃ ነው ብሎ አባረረኝ አለችኝ። ወላሂ ለአዚም ለምን ከፈትሽ ቁርአን ብሎ ከስራ አባረረኝ። ነግሬሻለሁ፣ ደጋግመሽ እየከፈትሽ ነው፣ ደንበኛ እያባረርሽብኝ ነው። ሙዚቃ ትከፍትም ወይ ማሻሸጣው በሙዚቃ ነው ብሎ የሙስሊም ልብሶችን የሚሸጥ እስላማዊ አልባሳትን የሚሸጥ ቡቲክ እንዴት ቁርዓን ከፈትሽ ብሎ ያባረረኛል? ብላ ሙስሊም እኮ ነው ብላ ነገረችኝ። ከቤቱ ምናልባት ሱብሒውን ሰግዶ ከመስጂድ ወይም ከቤቱ ሲወጣ አላህ ሆይ ሪዝቄን ክፈትልኝ ብሎ ሪዝቅ እሚሰጠው አላህ መሆኑን አምኖ ሊሆን ይችላል። ይሄ ሰው ይወጣው ሪዝቁን የሚከፍትለት አላህ እንደሆነ አስቦ ሊሆን ይችላል። ይወጣው። ከዛ ግን ማሻሻጣውን ሙዚቃ እንዴት እንዴት ሓላል ሪዝቅን በሐራም ማጣፈጫ እንዴት ያደርጉ? አላህ በሙዚቃ በኩል ይረዝቀዋል? ከሙዚቃ በኩል የመጣ ሪዝቅስ እንዴት ሆኖ ለሱስ ሓላል ይሆንለታል? አላህ እንዴት ሓላል ሪዝቅን በሙዚቃ በኩል ያመጣል ብሎ ተስፋ ያደረገ? እንዴትስ በሙዚቃ በኩል የመጣው ገንዘብ እጄ ላይ በረካ ይኖረዋል፣ ለቤተሰቤ፣ ለትዳሬ፣ ለልጆቼ በረካ ይኖረዋል ብሎ እንዴት ጠረጠረ? አላህንስ እንዴት ገመተው? ሙዚቃ ካልከፈትኩኝ በስተቀር የሚረዝቀኝ ጌታ አይደለም ብሎ በሐራም መንገድ ካልሄድኩኝ በስተቀር አላህ በሚፈልገው ሳይሆን መንገደኛ ደንበኞች በሚፈልጉት መንገድ ካልሄድኩኝ ርዝቄ ይጠባል ብሎ እንዴት ጠረጠረ? የሚሰግድ ለጌታው ስጁድ የሚወርድ የጌታውን ኻሊቅነት፣ ሀያልነት አውቆ ግንባሩን መሬት የሚደፋ ሰው አላህ እንዴትስ ነው ያንን ገንዘብ እጁ ላይ ከመጣለት በኋላ ለቤተሰቡ ረሕማ የሚያደርግለት? አስቡት። በሙዚቃ በኩል ብዙ ገንዘብ የመጣ ሊመስል ይችላል። ኖቶቹ፣ የብር ካሾቹ ብዙ ሊመስሉ ይችላሉ። ወላሂ ግን በመጣበት አመጣጡ አላህ የመውጫ በሩን ይከፍትበታል። የመጣው ገንዘብ ብዙ ይመስላል፣ መውጫ ቀዳዳው ግን አያልቅም። እዳ ያመጣበታል። ህመም ያመጣበታል። ገቢዎች ይመጡና ግብር ላዩ ላይ ይጭኑበታል። ደንቦች ይመጡና የሆን ነገር ያፈርሱበታል። አካባቢው ላይ የሆን ነገር ይፈጠራል። ቀበሌ የመጣና አንዳች ገንዘብ ይወስድበታል። የሆነ ነገር ውስጥ ይገባና ገንዘቡን እንዳወጣ እንደባከረ ሁሌም ገቢ አለ፣ ነገር ግን ሁሌም ወጪ አለ። ልክ እንደተቀደደ ባልዲ የሞላውን ሁሉ የሚያፈስበት አለ። በዛ ፋንታ ግን ከብዛቱ ሳይሆን ከሐላሉ ከጌታው ለተፈቃቃ ሰው መውጫ ቀዳዳውን አላህ ይደፍንለታል። ያስገባውን ትንሽ ገንዘብ በሙሉ የሚጠቀምበት የሚያስቀምጥበት የሚረጋጋበት ህይወትን አላህ ይሰጠዋል። ሙዚቃ ቆሻሻ ነው። ሙዚቃ የሸይጣኑ መሳሪያ ነው። በሙዚቃ በኩል በዘፈን በኩል የመጣ ገቢያ ወላሂ በዛው ጥንቅር ብሎ ይቅር። ሙስሊም ለሆነ ሰው ነአራውን አይገዛለትም፣ ቤተሰቡን አይገዛለትም፣ ሐላል ሪዝቁን አይገዛለትም፣ ራሕማውን እርጋታውን በረካውን አይገዛለትም። ብዙ ቁጥር ያላቸው ገንዘቡ ሰዎች ያመጣና ብዙ መውጫ ቀዳዳ ብዙ በሽታ ብዙ ችግር ግን አብሮ ይገዛለታል። አላህን ፈርተን ሪዝቁ ሚንላህ ነው ሪዝቁን ሚንላህ ነው ረዛቂው አላህ ብቻ ነው። በማንኛውም ሁኔታ ውስጥ ነጋዴዎች፣ ጌታችሁ ጋር በሚያራርቃችሁ መንገድ ሪዝቃችሁን ለማግኘት አትሞክሩ። አላህን ፍሩ፣ አላህ ይረዝቃችሁ። አላህ የሰፋ የተትረፈረፈ ተርፏችሁ የምትሰጡትን ሪዝቅ አላህ ይወፍቃችሁ። ወሰላሙ አሌይኩም ዋሌይኩም ሰላም ወረሐመቱላህ። ይሄ ትልቅ የተወኩል ችግር ይመስለኛል እንዲሁም ደግሞ አላህ ስብሓን ወተዓላ እኛ ከመፈጠራችን በፊት ነው የኛን ሪዝቅ የጻፈልንና እሱን ያለ ማስታወስ እሱን የመዘንጋ ችግር ይመስለኛል። እኛ ሰበብ እናደርሳለን እንጂ አላህ ስብሓን ወተዓላ ቀድሞ የጻፈልን ሪዝቅ ነውእና ዘፈን ስለከፈተ ሪዝቅ አይመጣለትም። ዘፈን ስላልከፈተ ሪዝቅ ከሱ ሊርቅ አይችልም። እና አላህ ላይ መወከል ይኖርበታል። አላይ ነው ሰበብ ማድረስ ይኖርበታል። ጥሩ ዕቃዎችን አስፋልት ዳር ላይ ይሄ ጥሩ ቦታዎችን መከራየት ማነዛ አይነት ሰበቦችን ከአንድ ነጋዴ የሚጠበቅ ነው። ነገር ግን ሙዚቃ ማነው፣ ቁርአን ስለተከፈተ ከስተመር አይመጣልኝም፣ ዘፈን ከተከፈተ ደግሞ ከስተመር ይመጣልኛል፣ ሪዝቅ የሰፋል ብሎ ማሰብ ይሄ ልክ ያልሆነ ተግባር ነው። ሊስቷን ማባረሩ ደግሞ ሌላ በቃ ለቁርአን ሀያ አለመኖሩ ነው። እኔ እንደዛ ነው ማስበው። ለምን ቁርአን ከፈች ብሎ ሙስሊም ሆኖ ሰራተኛውን ማባረር እጅግ በጣም ከባድ ነው። አላህ ስብሐኑ ተዓላ ቀልቢስት ሆኖ ማለት ፈልገው፣ አላህ ስብሐኑ ተዓላ የሰጠንን ሪዝቅ ማንም ሊከለክለን አይችልም። እኔ ሙስሊሞች በጣም ነው ወደ አለባበሳቸው፣ ስርዓታቸው፣ መልካቸው፣ ጨዋነታቸው በእውነት በእውነት ታማኞች ናቸው። ንግድ ላይ እንኳን እኔ ንግድ ኢትዮጵያ ውስጥ ብከፍት ሙስሊም ነው የምቀጥረው። አይሰርቁም፣ ሌብነት የለባቸው ጨዋ ብቻ ናቸው። በቃ ለእምነታቸው ታማኞች ይሞታታል እንጂ አይሰርቅም። ይሞታታል እንጂ መልካቸው ራሱ በቃ ሆነ፣ ሂጃባቸውን አርገው ጽድፍ ያለው በቃ እኔ በቃ አንዳንዴ ዲ ነው ማያቸው፣ በጣም የሚያማምሩ። እዚህ ስድብ አሁን እዚህ ጋር ጌታን እንደዚህ እንደዚህ ጌታን ዳጣ ያሳማ ስጋ በዳጣ ይበላሉ። አትችላቸውም። ሹሩቤ እናንተ ሹሩቤ ጋር ሁሉ የሹሩቤ ተማሪዎች ናቸው። እዛ ዳጣ እየበላቸው ባለፈው እየሰደቡኝ። ኤርሚ ግባና የሙስሊሞች እንትን ፕሮቴስታንቶች ናቸው ስለ ገብቶ ሳይ ፕሮቴስታንቶች ናቸው። ጤምር ሙስሊም ናት እሷ። የፎረሸች ነቻ እሷ። ሂጃብ አታደርግ፣ አትሰግድ፣ ምሳ አትሰግድ፣ ቁራን አትቀራ። እንደዚህ አይነት ሙስሊም የስም ሙስሊም እኮ አይደለም። ሙስሊም ሲባል ዝም ብሎ ስሙን የተሸከመው እኮ አይደለም። ፕሮቴስታንቶችም እኮ እነዚህ ጴንጤ የምላቸው እኮ የስም ጴንጤዎች ናቸው። የመዝሙር ጴንጤዎች ናቸው። የስም ትክክለኛ ሰላቱን የሚሰግድ ቁርዓን የሚቀራ እንደዚህ አይነቱ ሙስሊም ነው እንጂ ብሎ የስም ተሸክሞ ምናምን የሚለው እኮ አይደለም። እንግዲህ እንደተመለከታችሁት ነው፣ እውነት ነው። እንግዲህ ሙስሊም ሰላቱን በአግባቡ የሚሰግድ ከሆነ፣ ለእምነቱ ታማኝ ከሆነ በቀላሉ የሰው ልብ ውስጥ መግባት ይችላል። የእኛ ነቢይ ሰለላሁ ዐለይሂ ወሰለም ስነ ምግባርን ያስተማሩትና በትክክል ነቢያችን ሰለላሁ ዐለይሂ ወሰለምን የሚከተል አንድ ሙስሊም ሰላቱን በአግባቡ የሚሰግድ እንዲሁም ጥሩ ስነ ምግባር ያለው ሰው ማንኛውም እምነት ይከተል፣ እዛ ሰው ልብ ውስጥ መግባት ይችላል። እና ለዛም ነው ይህ ወገናችን እንግዲህ ሙስሊሞችን በጣም መልካም ናቸው፣ ለንግድ በጣም ጥሩ ናቸው እያለ ስለኛ ስለ ሙስሊሞች እየመሰከረ ነበርና፣ አይኖ መሀል ላይ የስም ሙስሊም ሊኖሩ ይችላሉ። ነገር ግን አንድ ሙስሊም በስነስርዓት ሰላቱን ከሰገደ እምነቱ ላይ ጥሩ ከሆነ ጠንካራ ከሆነ እሱን የመሰለ ሰው የለም እያለ እየመሰከረ ነበር። እውነት ነው። አላህ ትክክለኛ ሙስሊም ያደርገን፣ እኛም ደግሞ ለሌሎች የሂዳ ሰበብ የምንሆን የእኛን ስነምግባር ተመልክተው እስልምናን የሚቀበሉ አይነት ሰዎች ያደርገን። ለወንድማችንም አላህ ስብሐነ ተዓላ ሂዳ ነው የምለው የማወራው ነገር ስህተት ከሆነ ይቅርታ። ብቻ ግን ይሄ ከመስኪድ የሚወጣው ድምጽ ማለት ነው፣ ከልጅነቴ ጀምሮ የምሰማው ድምፅ ነውና ነሺዳ ምናምን ብዙ ነገሮች አሉ። በእስልምና እምነት ምናምን ነገር ምንም ከልጅነቴ ሰምቼ ምንም ስሜት አይሰጠኝም። ግን ይሄኛው ፓወር አለ። እኔ የእስልምና እምነት ተከታይ አይደለሁም፣ ግን ይህንን ድምፅ በጣም ነው የሚመቼ። ለምዱን አላውቅም። ጁማ ጁማ ቀን አይደለም የሚደረገው ብቻ የሆነ ቀድ ላይ ነው የሚደረገው። ከዚህ አካባቢ ከራኩ ከዚህ አካባቢ ከራኩ ይህንን ሰውን በአንድ አመት ውስጥ አንዴ ማዳመጥ አለብን። በጣም የሆነ አለ አይደል የሆነ የሆነ ነገር ይነኳል። እግዚአብሔር እኔ ትርጉሙ ላውቀው አልፈልግም። ምንም አያደርግልኝም ትርጉም ብቻ እኔ መስማት እፈልጋለሁ። እግዚአብሔር ዝም ብዬ ይህንን ድምፅ መስማት አለብን። መስኪድ አካባቢ ከኖርክ ይህን ድምፅ መቼም ቢሆን አታጥቁም። እና የሆነ ፓወር አለው ሰውዬ፣ አይቀየርም አብዛኛው ጊዜ እራሱ ሰውዬ ነው። ምን እንደሆነ አላቅም፣ ቁራን ሆን ምን ነሽዳ ምናምን አላቅም። ብቻ ግን ጸድ የሆነ ነገር ነው በእውነት። የሆነ ለማሽቃበጥም አይደለም እግዚአብሔር ነው የሆነ የልጅነቴ ውስቴ ምናምን ነገር ወይም የሆነ እኔን ነው የሚያሰማው። ለምን እንደሆነ አላቅም፣ ብቻ ግን ይህ ሳውንድ ይለያል። እግዚአብሔር ነው ላችሁ ይለያል። ያው የሚደብር ነገር ካወረው እንጃ ብቻ ግን በአመት አንዴ ይህንን ሳውንድ ከዚህ አካባቢ መስጊድ የሌለበት አካባቢ ብገባ ይህን ሳውንድ ላደምጦ እፈልጋለሁ። በአመት አንዴ ማለት ነው። እና አካባቢዬን ነው የሚያስታውሰኝ፣ ልጅነቴን ነው የሚያስታውሰኝ። ብቻ እናንተም እንደዚህ አይነት ከእስልምና እምነት ውጭ ሆናችሁ ይህኛው ድምፅ በጣም የሚማርካችሁ ካላችሁ ኮመንት ላይ ጻፉልኝ። እኔ በጣም የሚመቸኝ እግዚአብሔርን በጣም የሚመቸኝ ብቻ ግን ይደብር ነገር ካወር ይከታሽ ማሻላህ ምንም የሚደብር ነገር አላወራህም። ግሩቤ ግሩብ እንግዲህ ስፖርት ኢንፎርማቲቭ ኮንተንት የሚሰራ ልጅ ነው። ቲክቶክ ላይ እንግዲህ እንደተመለከታችሁት ነው ምን ያህል በቁርአን እንደሚማረክ እየተናገረ ነበርና፣ እውነት ነው ቅዱስ ቁርአን ሀይል አለው አቅም አለው። ምክንያቱም ትክክለኛ መለኮታዊ መገለጥ ነው ከአላህ ስብሐነ ወተዓላ የወረደ ቃል ነው እና የአላህ ስብሐነ ወተዓላ ቃል ንጹህ ልብ ላለው ሰው ሁልጊዜም የሚማረክበት ነገር ነው። ብዙዎች እነን ሙስሊም የሆኑ ወገኖቻችን በቁርአን እንደሚማረኩ አንዳንዴ በቪዲዮ አንዳንዴ በጽሁፍ ሀሳባቸውን ሲያጋሩ እንመለከታለንና አላህ ስብሐነ ተዓላ ሂዲያ ነው ወፍቃቸው ነው ማለት ትፈልገው ጉሩሚ፣ አላህ እስልምናን ወፍቀ ነው ማለት ፈልገው። ሌላ ምንም ማለት አልችልም። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። ቪዲዮ ከወዳችሁ እንደተለመደው ሁላችሁም ላይክ ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ፣ የደውል ምልክቱ እንዲጫኑ። ኢንሻአላ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወረህመቱላህ ወበረካቱ።